ሰላም እንደምን አላችሁ ተመልካቾች። ዛሬ እናቴ ቤት ነው ያለችው። ስለዚህ እንደውም ያቻት ነይ ሰላም ባያችሁ። ምን አባነው ይገተረና አግዘኝ። እሺ እሺ፣ እንዴት ዋላችሁ? ና ግባ፣ ማንም የለም እኔ ደግሞ እኮ እናቴ ያለች መስሎኝ የለችም። ለምን ዛሬ በጠዋት መጣ? ለምን መሰል የመጣሁት፣ ዛሬ ዘጠኝ ሰዓት ላይ ትምህርት ቤት ፕሮግራም አለ። የምን ቲያትር? ቀልድ፣ ግጥም ምናምን የሚቀርብበት ፕሮግራም። እሺ እንሄዳለን፣ ግን ለእናቴ መናገር አለብኝ። በቃ ንገራት። ለመናገርማ እናገራለሁ፣ እንደዛ ሳይሆን አንተ እያለህ ይሻላል። እሺ፣ ወይ ደግሞ ንገራት አንተ። እሺ። ግን አቤል እንዴት ነህ? ደህና። ለምን በዚህ ጠዋት መጣ? ፕሮግራም አለ ዛሬ ትምህርት ቤታችንን፣ እና ልነግረውን የመጣሁት ስንት ሰዓት ላይ? ዘጠኝ ሰዓት እሺ፣ ይሄዳል። ግን እንዳትቆዩ። አረ ቶሎ ነው የምንመጣው። እንዳትቆዩ። የምትሄድበት ሰዓት እስኪ ደርስ ድረስ የሚታጠብ ልብስ ትለያለ፣ ከዛኛውም ከሻንጣውም ትለያለ፣ ከሶስቱም። እሺ፣ ቶሎ ቶሎ በል። ከዛኔ እኔ ቃል እጠብ ሰውዬ አቤት! ጉሮሮን ሳልዘጋው አፍን ዝጋ። ከነይደ እሺ፣ ጨረስክ? ከለይተ ልጨርስል። ጨረስክ? ወይን ያልኩ እና ምን ታፈጣለህ? ጨርሳ። እሺ፣ ምን አይነት ልጅ ነው በፈጣሪ! ምን አይነት ልጅ ነው! እና ተመልካቾቼ ልብሱን ለይቼ ጨርሻለሁ። በስማም ደክመኝ። የሚታጠበውን ለይቼ ጨርሻለሁ። ዛሬ ለካም ልብሰው አለ። ስለዚህ የኔ ልብስ ይዤ ልምጣና የለየሁት ላይ ዝም ብዬ ገልብጬ፣ የኔ ቆሸሽ የለውም ግን ገልብጬ ዛሬ የምለብሰውን ልለይ። ልብሴን ይዤ ልምጣ። ልብሴ ሆና የለየሁት ላይ ልገልብጥና የኔ ቆሸሽ የለውም ግን የለየሁት ላይ ገልብጬ ዛሬ የምለብሰውን ልምረጥ። ላይክ እና ሰብስክራይብ ማድረግ እንዳደረሱ ገልብጫዋለሁ። ስለዚህ ዛሬ የምንለብሰውን እንምረጥ። የቱን ልልበስ? ና እና ንምረጥ። አንተ ወይ እና ድንች ገዝተ ነው። በስማ፣ ይሄ ሁሉ ልብስ የሚታጠብ ነው። ድንችን የሚባል የለም፣ አልቋል አሉ በቃ ተዋምጠው። ልብሶቹስ? እኔ ምልሽ፣ ቀጥል፣ እየሰማሁ ነው። ለይ ያልሽውን ልብስ የተወሰድሽው እዚህ ጋር ነበር። ምን ይሰራል? አይ ልብሶችን ሁሉንም የለየውት ላይ ገልብጬ ነበር። ዛሬ ፕሮግራም ላይ ለብሼ የሚሄደውን ልለይ ልብሶችን ገልብጬ ነበር። ምን ምን ነው ዘበዘፍኩት። ዘበዘፍሽው? ወይኔ ዛሬ ምን ለብሼ ሊሄድ ነው? ሌላ ምንም የለህም? ምንም የለኝም። ሁሉንም ነው የገለበትኩት። ሁሉንም አዎ። በቃ ሌላ እንፈልጋለን። እሺ የምልህ ልብስ ነው። እዚህ ቤት ወይ መጣህ? አዎ ይሁን ይሁን። አዎ ሰዓት ስለደረሰ እንሂድ ብዬን የመጣሁት የት ሄደ? ይኸው ምንድን ነው? አይ ምንም ልብሴ ሁሉም ታጠበ እና ምንም ለብሶ ነገር የለም። ግን ስታየው አልሄደበትም፣ ሄዶበታል። ነግሬህ ነበር እኮ ያምርብሃል። ወዴት ነው የምትሄደው ና እጠብቀኝ እንጂ ና